ወጣትነህ ወጣትነሽ፣ ለትንሽ ደቂቃዎች ውስጥ አብራችሁን ቆዩ፣ ምክንያቱም አሁን ባለንበት በዚህ በዲጂታል ዘመን የሶሻል ሚዲያ ዘመን ላይ ያለነው። ሶሻል ሚዲያን እንዴት ነው የተጠቀማችሁበት ያላችሁት የሚለውን አጠር ባለ መንገድ፣ እኔ ከተረዳሁበት መንገድ ሶሻል ሚዲያ አጠቃቀማችን ምን መምሰል አለበት፣ በተለይ ወጣት የሆንን ሶሻል ሚዲያ የተጠቀምንበት ነው ወይስ ደግሞ እየተጠቀመብን ነው የሚለውን አጠር ባለ መንገድ እንድትረዱኝ ፈልጋለሁ ምክንያቱም በጓደኞቼ አጠቃላይ በኔ ባሉት በዙሪያ ባሉ ሰዎች የማየው ነገር ችግርም ስለሆነ ማለት ነው። ስለዚህ ሶሻል ሚዲያን እንዴት ነው እየተጠቀምን ያለ ነው ሶሻል ሚዲያን እየተጠቀምንበት ነው ወይስ ደግሞ ሶሻል ሚዲያው እኛን እየተጠቀመብን ነው የሚለውን አጠር ባለመንገድ ልንገራችሁ። በተለይ አሁን ላይ ኮንቴንት ወይም ደግሞ በሶሻል ሚዲያ ብዙ ነገሮች እንደሚሰሩ እናቃለን። በቲክታክ ላይ በዩቲዩብ ላይ በተለያዩ ሶሻል ሚዲያዎች ላይ ብዙ ነገሮችን ብዙ ተጽዕኖዎችን ሰዎች እየፈጠሩ ገንዘብ እየሰሩበት ይገኛሉ። ሶ እኛ የትኛው ላይ ነን የሚለውን መጀመሪያ መጠየቅ ይገባናል። ከተመልካቾቹ ነን ወይስ ደግሞ ክሬት ከሚያደረጉት ወይም ደግሞ ቪዲዮ ከሚሰሩት አካል ነን? ሶ ያንን እናንተ መጀመሪያ ለዩልኝ። ከየትኛው ዘርፍ ናችሁ? ተመልካች ናችሁ ወይስ ደግሞ ለተመልካች ኮንቴንት የምታቀርቡ ናችሁ? ሶ ተመልካች ከሆናችሁ ምን አይነት ኮንቴንቶችን ነው ኮንሱዩም እያደረጋችሁ ያላችሁት? በተለይ አሁን ላይ አንድ ሰው ቲክቶክ ላይ ሲገባ ዩቲዩብ ላይ ሲገባ ብዙ አይነት መረጃዎች ነው ያሉት። ብዙ አይነት ሶ የምንወስደው መረጃ ምን አይነት ነው? በተለይ እኔ የማምነው ነገር ወጣት ከሆንን ኮንሱም ማድረግ ያለብን መረጃዎች እኛን፣ ሊለውጡ ራሳችንን ልናሻሽልባቸው የሚችሉ ኮንቴንቶች መሆን አለባቸው ብዬ ነው የማምነው። አብዛኛው ኢንተርቴንመንት የሚያዝናና የሚያስቅ ኮንቴንት የምናይ ከሆነ በህይወታችን ላይ ምንም አንድም ጠብ የሚል ነገር የሚያመጣልን ለውጥ የለም ግን ኤዱኬሽናል የሆነ የሚያስተምረን አመለካከታችን እንዲያሳድግልን በሆነ ነገር እውቀት እንድናገኝ የሚያደርጉን ኮንቴንቶችን ኮንሱም የምናደርግ ከሆነ እሱ ጥሩ ነገር ነው። እውቀት እያገኘንበት ነው፣ እየተማርንበት ነው። ግን ደግሞ ዝም ብለን ቲክቶክ ላይ ቁጭ ብለን ስክሮል እያደረግን ዝም ብሎ ኢንተርቴንመንት የሆኑ የማይረቡ የኛን አንድ ስቴፕ ከፍ የማያደርጉ ኮንቴንቶችን የምንመለከት ከሆነ ግን በሁለት መንገድ ራሳችንን እየገደል ነው ነው የምንሄደው አንደኛ ፈልገነው የሚሆን ሳንፈልገው፣ እዛ ሶሻል ሚዲያ ላይ ካሉት ሰዎች ጋር ማነጻጸር እንጀምራለን። እነሱ እንደዚህ እየሰሩ እንደዚህ አይነት ነገር እያደረጉ እንደዚህ ያገኙ ነው፣ እኔ ግን ስቲል ቁጭ ብያለሁ እያለን ራሳችንን ወደ ኮምፓሪዥን ውስጥ እንገባለን። ያ ደግሞ ምን ያመጣብናል? በቃ ድብርት ይለቅብናል፣ እንዳንሰራ ያደርገናል። በቃ የቤታችን ስሜት እንዲሰራን ያደርገናል። ዝም ብለን በተለይ አሁን ላይ በሶሻል ሚዲያ ብዙ ሰዎች ራሳቸውን አጠፉ የሚባል ነገር በተደጋጋሚ እንሰማለን። ያ አንደኛው የሶሻል ሚዲያ ተጽዕኖ ነው። የምናየውን ነገር መርጠን አለማየት ነው። የምናየውን ነገር መርጠን ማናይ ከሆነ የሚመጣልን ኮንቴንት በቃ በጣም ብዙ አይነት ኮንቴንት ነው የሚመጣልን ሶ አይምሯችንን በተለያየ መንገድ ብትንትኑን ነው የሚያወጡት። ፎከስ አድርገን አንድ ነገር ላይ እንዳንሰራ ያደርገናል። ስለዚህ በተለይ ለወጣቶች ማስተላለፍ የምፈልገው ነገር የምታዩትን ኮንቴንት መምረጥ ይኖርባቸዋል። ምን አይነት ኮንቴንት ነው ማየት ያለብኝ? እራሳችሁ ላይ እንድትሰሩ እራሳችሁ እንድታሳድጉ የሚያስችላችሁን ኮንቴንት መርጣችሁ ማየት መጀመር አለባችሁ። ካለበለዚያ ግን ምንም አይነት ትኩረት ሳታደርጉ ቲክቶክ ላይ ሁለት ሰዓት ሶስት ሰዓት ተቀምጣችሁ እስቲ ምን አገኘው ብላችሁ ከዛ በኋላ ጠይቁት። ያገኛችሁትን ነገር እንግዲህ አናላይዝ አድርጋችሁ ተምራችሁበታል፣ ተዝናንታችሁበታል፣ ወይስ ደግሞ ደብሯችኋል? ያንን ነገር እያንዳንዱን ሶሻል ሚዲያ ገብታችሁ ስትወጡ እራሳችሁን ልትጠይቁት ይገባል። በተለይ እኔም አሁን ላይ ብዙ ወጣቶች ፌስ እያደረጉት ያሉት ነገር ስለሆነ እና አንደኛ ልነግራችሁ የሚፈልገው የምታዩትን ኮንቴንት መርጣችሁ ማየት አለባችሁ። ኤዱኬሽናል እናንተን የሚያስተምራችሁ የሚለወጣችሁን ኮንቴንት ለማየት ሞክሩ። ሁለተኛው ደግሞ በተለይ በተለይ አሁን ላይ የሶሻል ሚዲያ ዘመን ያለነው ነው። በጣም በጣም የማበረታታችሁ ኮንቴንት ክሬት እንድታደርጉ አበረታታችኋለሁ። በየትኛውም ሶሻል ሚዲያ ሊሆን ይችላል። ቲክቶክ ላይ፣ ዩቲዩብ ላይ፣ ኢንስታግራም ላይ፣ ዋሬቨር እናንተ አክሰስ ባላችሁ ሶሻል ሚዲያ ላይ ኮንቴንት ክሬት ለማድረግ ሞክሩ። ዝም ብላችሁ ኮንሱም ከማድረግ ኮንቴንቶችን መስራት ጀምሩ። ኮንቴንት ለመስራት ደግሞ ኖርማሊ እናንተ ጎበዝ የሆናችሁበትን ነገር ብቻ ማወቅ በቂ ነው። እኔ በምን ላይ ጎበዝ ነኝ? እኔ መጀመሪያ በዩቲዩብ ቪዲዎች መልቀቅ ስጀምር ጎበዝ በሆንኩበት ነገር ነው ቪዲዎች መስራት የጀመርኩት ስለ ቴክኖሎጂ፣ ስልክ አፕሊኬሽኖችን፣ አንዳንድ ኮምፒውተሮች ላይ የማውቃቸውን ቲፖች እንዴት አድርገው መስራት እንደሚችሉ በማሳየት ነው የጀመርኩት። እናንተም መጀመሪያ ጎበዝ በሆናችሁበት ነገር ላይ ኮንቴንቶችን መስራት ጀምሩ። ከዛም በኋላ ግን ያንን ጎበዝ በሆናችሁበት ነገር ላይ ደግሞ በደንብ ራሳችሁን እያስተማራችሁ ብቁ እያደርጋችሁ በዛ ነገር ላይ ኤክስፐርት መሆን ትችላላችሁ። ሶ ኮንቴንት ክሬት ማድረግ ጀምሩ። ኮንቴንት ክሬት ለማድረግ የመጀመሪያው ስቴፕ ደግሞ ጎበዝ የሆናችሁበትን ነገር ማወቅ ነው። በምን ላይ ጎበዝ ነኝ እኔ ቁጭ ብላችሁ ራሳችሁን ጠይቁ። ምን ብሰራ ጎበዝ ነኝ፣ እውቀቱ ያለኝ ጎበዝ የሆንኩበት ነገር ምንድን ነው? ከዛም በኋላ በዛ ነገር ላይ ሪሰርች ታደርጋላችሁ። ጥሩ የሆነ ትረካ መተረክ የምትችሉ ጥሩ የሆነ ድምፅ ያላችሁ ከሆነ ፌስለስ ቻናል በድምጻችሁ ስቶሪ እየተረካችሁ ስለሆነ የሚያስተምር ነገር በድምፃችሁ መስራት ትችላላችሁ። ስለ ምግብ ጎበዝ የሆናችሁ ስለ ምግብ አሰራር ቻናል መስራት ትችላላችሁ። እናንተ ጎበዝ በሆናችሁበት ነገር ራሳችሁን ኮንቴንት በመስራት ጀምሩ። ዮናስሞ የሚባል ዩቱበር ያለ የምታውቁት፣ ብዙ ኢንፍሉዌንስን እየፈጠረ እኔም አንደኛ ከምከታተለው በጣም በብዙ መንገድ ሞቲቬት የሚያደርገኝ ዩቲዩበር ነው። ሶ እሱ ሜል ሲል ሰምቸኋለው ፐርሰናል ብራንዲንግ በጣም በጣም አስፈላጊ እንደሆነ የተናገረ ነበር አሁን በቅርብ የተለቀቀ ቪዲዮ ላይ። ሶ ፐርሰናል ብራንዲንግ ማለት እናንተን ሰው በምን አይነት መንገድ ነው እንዲያውቃችሁ የምትፈልጉት ባጭሩ። ሶ እኔን ሰው ከትንሽ አመታት በኋላ በምንድን ነው እንዲያቀኝ የምፈልገው በምንድን ነው እንዲያቀኝ የምፈልገው? ሶ ያንን ፐርሰናል ብራንዲንግ ቢውልድ ማድረግ የምትችሉት እናንተ በምትሰሩ ኮንቴንት፣ እናንተ ፓሽኔት በሆናችሁበት ነገር ላይ ስትሰሩ ነው ስትሰሩ ነው። ሶ እኔ ከትንሽ ጊዜ በኋላ በሆነ ነገር ላይ ወይ በቴክኖሎጂ ሊሆን ይችላል፣ አሁን እየሰራሁበት ባለው ኒሽ ላይ በሆነ መንገድ እኔን ትስሉኛላችሁ ማለት ነው። ያ ፐርሰናል ብራንዲንግ እናንተ ላይ ተጽዕኖ እንድፈጥር ያደርገኛል። ከዚም በኋላም ደግሞ ለሚመጡት ብዙ አመታት በዛ ብራንድ ብቻ ተከፋይ መሆንበት ጊዜ ይመጣል ማለት ነው። ሶ ሁላችሁም ፐርሰናል ብራንዲንጋችሁ መገንባት የምትችሉት ከአሁኑ ኮንቴንት ክሬት ስታደርጉ ነው፣ ጎበዝ በሆናችሁበት ነገር ኮንቴንቶች ስትሰሩ፣ እስፔሻሊ ደግሞ እኔ ሪኮሜንድ የማደርገው አሁን ላይ ኢዱኬሽናል የሆኑ ነገሮችን ሞር መስራት ይጠበቅብናል። እኛ ሀገር ላይ አዝናኝ ነገሮች ኢንተርቴንመንት ብዙ አሉ። ያን ያህል ደግሞ ተጽዕኖም እየፈጠሩ አይደለም። ሀገራችን ላይ ግን ተጽዕኖ መፍጠር የምትችሉት ጠቃሚ የሆኑ ኮንቴንቶችን፣ አስተማሪ ኮንቴንቶችን ስትሰሩ ነው። ሶ ሌላውም ይጠቀማል፣ እናንተን በዛ ኮንቴንት ትጠቀማላችሁ ማለት ነው። ስለዚህ ኮንቴንት ክሬት ማድረግ ጀምሩ። ጊዜያችሁን የሚጠቅም ነገር ላይ አውሉት። ስፔሻሊ አሁን ላይ ብዙ ሰው ስትሄዱ ቁጭ ብሎ እርስ በርስ እንደ ድሮ መነጋገር ማውራት የለም። አይታችሁ ከሆነ ሁሉም ስልኩ ላይ ነው። ቤት ውስጥም ብትሄዱ ቡና ቤትም ወር ደግሞ ካፌ፣ ወጣቶች በሚሰበስቡበት ቦታ ላይ ብትሄዱ እንደ ድሮ ቁጭ ብሎ እርስ በርስ መነጋገር ምናምን ነገር ኦልሞስት ቀርቷል ማለት ትችላላችሁ። ሁሉም የት ነው ያለው? ስልኩ ላይ ነው። ስልኩ ላይ ሞስት ኦፍ ዘ ታይም ደግሞ አብዛኛው የተለይ ያለው ቲክቶክ ላይ ነው ያለው። በተለይ ኢትዮጵያ ውስጥ አብዛኛው ሰው ቲክቶክ ኮንሱም ያደርጋል። ሰው ኮንሱም አታደርጉ እያልኩ አይደለም፣ ግን ቀደም ያልኳችሁን ነገር በደንብ ልታውቁት ይገባል። ኮንሱም የምታደርጉት ለምንድን ነው? ኦን ፐርፐዝ መሆን አለበት። እኔ ቲክቶክ ላይ ስገባ ወይ ቪዲዮ ፐብሊሽ ለማድረግ ነው ወይ ደግሞ የሆነች ደቂቃ አይቼ የምፈልገውን ነገር ኮንሱም አድርጌ እንደወጣ ነው እንጂ ገብታችሁ ሁለት ሰዓት ሶስት ሰዓት ጊዜያችሁን ፈሽታችሁት የምትወጡ ከሆነ ኦልሞስት ጊዜያችሁን ገደላችሁት። ኢቨን ሙዳችሁ እንኳን አብዛኛው ሰው ቲክቶክ በተለይ አይታችሁ ለሁለት ሰዓት ለሶስት ሰዓት ከዛም በኋላ ያለውን ሙዳችሁን እስኪ ንገሩኝ። ጥሩ ጥሩ የሆነ ስሜት ነው የሚሰማችሁ ወይስ የበታችነት ስሜት ነው የሚሰማችሁ? የሞራል በቃ እዛ ላይ ያያችሁት ኮንቴንት እናንተ ላይ ተጽዕኖ ያሳድርባችኋል፣ ተጽዕኖ ያሳድርባችኋል። ሶ ያንን ነገር ለመከላከል ግን እናንተ የምታዩትን ኮንቴንት የምትመርጡ ከሆነ ከዛም በላይ ደግሞ ኮንቴንት ክሬተር ቪዲዮ የምትሰሩ ፐብሊሽ የምታደርጉ ከሆነ እናንተ የምትሰጡት ኮንቴንት ይኖራል። ሶ ሞር ፎከስ የምታደርጉት ምንድን ነው የምትሰጡት ኮንቴንት ላይ ነው የሚሆነው። ኮንሱም ከማድረግ ይልቅ ፕሮዲውስ ማድረግ ላይ ነው ፎከስ የምታደርጉት። ስለዚህ እኔ ሰጀስት ማድረጋቸው የመጀመሪያ የምታዩትን ነገር ምረጡ። አሁን ባለንበት በዚህ ዲጂታል ዘመን ላይ ኤቭሪቲንግ፣ ሁሉን ነገር ስልካችን ላይ አክሰስ ማድረግ እንችላለን፣ ሁሉን ነገር። ሶ ስልካችን ላይ ያለውን ኢንፎርሜሽን ግን ተጠቅመን መስራትና ገንዘብ ማግኘት እንችላለን ኦር ደግሞ ጊዜያችንን እየገደልን ሞራላችንን የእኛን ህይወትም ማበላሸት እንችላለን። ሰ ምርጫው የእናንተ ነው። ከሁለቱ የቱን እንደምትመርጡ በኮሜንት ላይ ታሳውቁኛላችሁ። ስለዚህ እኔም ኮንቴንት ክሬተር እንድትኖሩ ሰጀስት አደረጋችኋለሁ። ኮንቴንት ክሬተር መሆን የምትፈልጉና ምን ላይ መስራትና መለወጥ ፈልጋለሁ ብላችሁ እራሳችሁን ጠይቃችሁ የሆነ ኮንክሉዥን ላይ ለደረሳችሁ ደግሞ አንድ ቪዲዮ ጠቁማችኋለሁ በተለይ አሁን ላይ ኤአይን ተጠቅማችሁ ብዙ የምሰሯቸው ቻናሎች አሉ። ሶ ከነዚ ውስጥ ካሜራ ሳትጠቀሙ፣ ድምጻችሁን ሳትጠቀሙ መስራት የምትችሏቸው የዩቲዩብ አውቶሜሽን ቪዲዮዎች አሉ። እንደዚ አይነት ኮንቴንቶችን መስራት የምትፈልጉ ከሆነ ሁለት ቪዲዮዎችን ካርድ ላይ አስቀምጥላቸዋለሁ። ድምጻችሁን ተጠቅማችሁ መስራት የምትችሉት እና ሙሉ ለሙሉ ድምጻችሁንም ካሜራ ላይም ሳትወጡ መስራት የምትችሉ ቪዲዮዎች አሉ። ሶ እነሱን ሁለት ቪዲዮዎች ካርድ ላይ ከላይ በዚህ በግራና በቀኝ አደረግላቸኋለሁ እንዲሁም ዲስክሪፕሽን ላይ ያስቀምጥላችኋለሁ። እነሱን ቪዲዮዎች አይታችሁ ሞር ዩቲዩብ ላይ መስራት ምን አይነት ለውጥ እንደሚያመጣላችሁ እንዴት መስራት እንደምትችሉ ስቴፕ ባይ ስቴፕ ብሬክዳውን አድርጌ ያስረዳውበት ቪዲዮ አለ። እሱን ቼክ ማድረጋችሁን አትርሱ።